ይህ እንግዲህ ለሜትር ከ50 አልጋ የሚሆን በጣም የሚያምር ኤክስትራ ፍራሽ ነው ማለት ነው። ይሄ ያው ዋጋው 13500 ነው። የተገዛው ከዛሬ ሁለት ወር በፊት ነው። አሁን ላይ ጨምሯል። በእርግጥ እንግዲህ ይህንን ውብ የሆነ ምንጣፍ እንዲሁም መፈረሻውን ኤክስትራ ያልጋ ፍራሽ ሁሉንም ዋጋውን ታውቃላችሁ ማለት ነው። እስከ መጨረሻው ተከታተሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራቸው የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛም ደህና ነን አልሐምዱሊላህ። እንግዲህ ከሰሞኑ ድብርት ለመውጣት መ ተጋብዘናል ማለት ነው። ዛሬ እንግዲህ ላይክ ላይክ አድርጉ። በመጀመሪያ ለምታበረታትኝ ሁሉ ከልብ አመሰግናለሁ። ኢንሻላህ ዛሬ የማሳያችሁ እንግዲህ ለአረፋ የፈረሽኩትን የቤት መፈረሻ ነው ማሳያችሁ። ያው ካለው ነገር አንጻር እንግዲህ ምን ደም ስንል እስካሁን አላቀረብኩላችሁም ቢደውን ማለት ነው። እና ያው እህቴም ልኬላታለሁ በውስጥም እዚህም በደንብ ታየው ዘንድ፣ እናንተም ደግሞ የሚፈልግም ካለ ማዘዝ ይችላል። እና እንዲህ የሚያምር መፈረሻ እስከ ያው የኔ ትንሽ ሳሎኑ ሰፋ ስለሚል ያው ትራሱ ምንም አንሷል። እንግዲህ ከምንጣፉ እስከ ትራሱ እስከ መጋረጃው፣ ሌላ ኤክስትራ ፍራሽ የተለያዩ ነገሮች አሏት። እሱን አሳያችኋለሁ። ፍራሹ ደግሞ ምን አይነት ፍራሽ ነው የሚጠቀጠቀው ቴክነሱስ እንዴት ነው የሚለውንም እሱንም ትራሱንም ፍራሹንም አስገባላችኋለሁ ማለት ነው። እንግዲህ ይሄ ያው ከነ ዋጋው አስቀምጨላችኋለሁ። ዋጋው ግን ምናልባት አሁን ያለው ዋጋ አሁን ላይ ያለው ዋጋ ትንሽ ወደ ድካ ሊል ይችላል፣ አላቅም እንግዲህ ወደ ሁለት ወር እየተጠጋው ነው ይሄ ዕቃ ከተጫነ ማለት ነው። ወደዛ ያው እስካሁን አላስገባሁትም እና ነው እንጂ ቪዲዮ ላይ ማለት ነው። እና እንደዚህ የሚያምር ተካዩ ምን የሚያምር በቃ እኔ በጣም ነው የወደድኩት፣ በተለይ በተለይ ምንጣፉ ማለት ነው። እኔ ከሳውዲ ጀመጥቻለሁ፣ ግን ይሄ በጣም ኳሊቲ ነውና ቱርክ ምንጣፍ ነው፣ በጣም የሚያምር ምንጣፍ ነው። በጣም የወደድኩት በዛ ላይ ትላልቅ ነው ምንጣፉ ራሱ ማለት ነው እና ማሻላ በጣም ነው የሚያምረው። እንግዲህ ሁላችሁም ተጋብዛችኋል። እንግዲህ ከሚያማምሩት ተካያዎች ነው የምንጀምረው። ተካያዎቹ እንደምታያቸው በጣም ያማምራሉ። አራት ተካያ ነው ያሰራሁላት ለአስራ ሁለቱ ትራስ ማለት ነው። እነዚህ ቤቢ ትራሶቹ ናቸው። እንግዲህ ድምቀቱን ሁሉንም እንደምታዩት ነው። በጣም ጸደይ ነው ወላሄ፣ ምንጣፉ በተለይ በቃ ከለሩ ራሱ ከልብሱም ጋር ይሄዳል። በዛ ላይ ደግሞ ጥንካሬውንም ከለሩንም አጠይቆ በቃ በጣም ነው የሚያምረውና በጣም ነው የወደድኩት። እንግዲህ ይሄን ይመስላል ማለት ነው። ያው የምትፈልጉም ካላችሁ ማዘዝ ትችላላችሁ። ይሄ ዋጋውም ሁሉም እንግዲህ ከዛሬ ሁለት ወር በፊት የተሰራ ነው ማለት ነው። ያው በየጊዜ ያገራችን ገበያ እንግዲህ አንዴ ይጨምራል፣ ያው ይቀንሳል። ማለት እንኳን ይከብዳል። ሁሉም ነገር በየቀኑ ጨመረ ጨመረ ነውና ጨርቆች ምናምን በሜትር ስለሚጨምርባቸው ዋጋዎቹ እንግዲህ እንደፈለገ ነው። ብቻ በጣም የሚያምር ነው ያው ትንሽ ብናወጣም ጥሩ ነገር ካገኘን አሪፍ ነው ብዬ ነው የማስበው እኔ በጣም ነው የሚያምረው እንደምታዩት። እስኪ እናንተም ከወደዳችሁት በኮመንት አስቀምጡልኝ። እኔ ራሱ በጣም ነው የወደድኩት ወላሂ፣ ያንኛውም ልብስ ባልገዛሁኝ እያልኩ ነበረ ማለት ነው። እንሻአላህ ግን ያው እኔ ትራስ ልብስ ስቀያየር የፍራሽ ልብስ ስቀያይር መጅልስ አልገዛ መቅራቴ ነው መሰለኝ እንግዲህ ብቻ ያው ኤክስትራ ፍራሹም እንደምታዩት በጣም የሚያምር ፍራሽ ነው። በጣም ማለት ነው እኔ ወድጃለሁ። ከለሩንም፣ ሁሉንም ተነካሪውም እንደዛው እና በጣም የሚያምር ነው። እስኪ እንፈርሸውእና ደግሞ እናየዋለን ማለት ነው አብረን፣ ሁሉንም እንፈርሸዋለን። ያው ፍራሹን ብቻ ያልጋውን ፍራሽ ብቻ ነው ፈርሽም ማላሳያችሁ። እስኪ እንፈርሽውና እኔው ደግሞ እንዴት እንደሚያምር እኔው እና ሀባይቢ ማሻአላ እንግዲህ ምንጣፋም መጅልሷም ይሄን ይመስላል ማለት ነው። አያምርም? ማሻአላ ብላሂ በጣም ነው የወደድኩት። እንግዲህ ተካዩን እንደምታዩት ነው። ምንጣፋ ደግሞ ይሄ ማሻአላ ብላሂ አጥፍ የሆነ እዚህ ጋር ማለት ነው። አሁን እኔ ከሳውዲ ያመጣሁት አለ። በቃ እንደዚህ ትርፍ የለውም ትርፍ የለውም። ይሄን አጥፍ የሆነ ላሳያችሁ በደንብ ማለት ነው። ይሄው ይሄ ትርፍ ነው። ያው በእርግጥ ፍራሽ ውስጥ ሲገባ እንትን ይላል። ከታችም ከላይም በደንብ ማስገባት ነው። ግን እኔ ያው ለጊዜው ስለሆነ ለማሳየት ስለሆነ፣ ግን በጣም ትልቅ ነው። ከሀገራችን ከውጭ ከምናመጣው ራሱ በጣም ትልቅ ነው። ኳሊቲውም በዛው ልክ ነው ማለት ነው። ማሻላ ቱርክ ነው። ይሄን እንግዲህ የሚያምር መጅልስ ጨርቅ፣ ፍራሽ፣ ትራስ ተካ ያለው ቤቢ አለው ከነምንጣፉ ማለት ነው። እና ደግሞ መጋረጃም አላት እዚህ ጋር ይሄንን ላሳያችሁ ነው። በነገራችን ላይ እንደዚህ የገለበጥኩት አንዳንዴ ሲቆሽሽባችሁ ምናምን፣ እንደዚህ ደግሞ ገለበጥ አድርጎ ቢነጠፍ አያስጠላም፣ ያምራል። ይሄ ግልባጭ ነው ማለት ነው። ይሄን እንድታዩት ነው። ያው ሁሉንም አልደረደርኩትም፣ እንግዲህ ይሄን ለእናንተ ለማሳየት ነው እንጂ የተረፉት ቤቢ፣ ይሄ ቤቢ ልብስ እንደዚህ የትራስ ልብስ ምናምን አለ ማለት ነው። እና ደግሞ ይሄ መጋረጃ ነው የሚያምር መጋረጃ ርጥብ ያለ መጋረጃ ነው። ይሄ በር መጋረጃ ነው ማለት ነው። እንግዲህ ለገጠር ቤት ቀርቶ ከተማ ላይ ራሱ አብዛኛው ሰው ይሄን ይጠቀመዋል ማለት ነው። አብዛኛው ቤት በዚህ ከተማ ራሱ ሁሉም የሚጠቀመው ነው እና ኳሊቲ ነው፣ ማሻላ እሱ አሁን ላይ ያለው ዋጋ ስምንት መቶ ብር ነው ማለት ነው ይሄ። እና ይሄ ደግሞ የመስኮት መጋረጃ ነው፣ ለኛ ለገጠር መስኮት የሚሆን ይሄን እንግዲህ። ይሄንን ሁለት የመስኮት መጋረጃ አሰርቼላታለሁ ማለት ነው። እንግዲህ የሀገራችን መስኮት አቀላችሁ አጠራጠር ያለ እንትን ነው ይሄንን ደግሞ አራት አራት መቶ ብር ሁለቱን ስምንት መቶ ብር ማለት ነው። ያው ይሄንን የመጋረጃውን ለሁለት ነው ያስቆረጥኩት ማለት ነው። እና ሁለት የመስኮት መጋረጃ፣ አንድ የበር መጋረጃ አላት። እንግዲህ የሀገሬ ልጅ ናት በነገራችን ላይ። እኔም ደስ ነው ያለኝ፣ እና ቤተሰቦች ማይተውት እንደሚደሰቱ ተስፋ አደርጋለሁ። እንግዲህ ዜድ ይሄንን በደንብ ይው፣ የሚያምር ነው። ምርጫችን አልተሳሳትም እና ከመጅሉስ ጋር መሄድ ብዬ እንግዲህ የመረጥኩት ከላር ይሄ ነው ማለት ነው። ምንጣፉን በጣም ቆንጆ ነው። ከዛ ኤክስትራ ፍራሽ አላት፣ እሱንም አስገባላችኋለሁ። ቤት ስለሌለ ነው ፍራሹና መከዳውም አለ ማለት ነው። ያው እኔ ይሄንን ቤቴ ነው የፈረሽኩት፣ ያንን ደግሞ አስገባላችኋለሁ። እና ጁማ እንግዲህ ይህን ይመስላል። በጧቱ የእሷን ልብስ ከመፈረሽ ነው የጀመርነው። እንሻላ እስኪ ብሏችንን አብረን እንውላለን፣ ከተሳካልን ማለት ነው። እንሻላ ይሄ የመጀመሪያ ስራዬ ነው በጧቱ ማለት ነው። እና ዋጋ መጠየቃችሁ ስለማይቀር ዋጋው እንግዲህ የአንድ የተካያ ዋጋ ሁለት መቶ ብር ነው ማለት ነው። የአንድ ቤቢ ዋጋ 250 ብር ነው። ያው ተካያው ከነ ቦንድ ከነ ሁሉ ነገር ማለት ነው ሁለት መቶ ብር ነው አንድ ተካያ። ቤቢ ልብሶቹ ደግሞ 250 ብር ነው። እነዚህኞቹ 450 ብር ነው። የተላለቁ ፍራሽ ልብስ ማለት ነው። ፍራሽ ልብሱ እንግዲህ አምስት መቶ ብር ገብቷል ታውቃላችሁ። መጋረጃው የመስኮቱ መጋረጃ ለሁለት ነው ያስቆረጥኩት 4400 ብር ማለት ነው። የበሩ ደግሞ ስምንት መቶ ብር ነው ማለት ነው። እንግዲህ ሌላ ምን ቀረ? ምንጣፉ ሰባት ሺህ ብር ነው የተገዛው። እንደዚህ እንደምታዩት የሚያምር ምንጣፍ ማለት ነው። እና ኤክስትራ ፍራሽም አላት፤ እሱንም አሳያቸዋለሁ። ያው እሱም ደግሞ 13500 ብር አሁን ተወዷል። በነገራችን ላይ ግን እኔ ያው ከደንበኞች ስለሆነ ያው በግፊት 13500 ብር አግኝቸዋለሁ ማለት ነው። አሁን ግን 14000 ብር አልፏል። ኤክስትራ ሜትር ካንሳ እሱም አላት ማለት ነው። እና ይሄን ይመስላል ሀባቢ። ያው በነገራችን ላይ ትንሽ በሩ ስለተከፈተ ጠዋትም ስለሆነ አንጸባረቀው መሰለኝ እንጂ ከለሩ በጣም ነው የሚያምረው። እስኪ ዘጋጋ ታሳያችሁ። እንዲህ በአካል ብታዩስ የበለጠ ድምቅ ያለ ነው ማለት ነው፣ ያምራል። በተገልቢ በግልባጩም ይሄው። ያው ግን የኔ ፍራሽ ትልቅ ስለሆነ ሜትር ከዘጠና ነው ያው ይሄ አላለበሰውም ማለት ነው። ከዘጠና በጣም ረጅም ነው የኔ። ሙሉውን በአንድ እንዲሸፈን ያደረኩት ቤቱ ተለክቶ ስለሆነ የተሰራው ማለት ነው። እና ግልባጩም እውነት ለመናገር ቀየር ለማድረግ ወላሂ በጣም ነው የሚያምረው ማለት ነው። የምትመስል ደግሞ አንድ ሜትር ስፍራ አለቻት ማለት ነው። ፕላስቲክ ሱፍራ እንግዲህ ለገጠር ቢያጥቡት ምን ቢሉት የማያስጠላ ምርጥ ስፍራ ለቡና እንደሆናለች በነገራችን ላይ ማለት ነው። ግዴታ የተካበደ ነገር መጠቀም የለብንም። እና ይህ ፕላስቲክ ነው ቢያጥቡትም ምን ቢሉትም ምንም ቢሆን ቶሎ አይቆራረጥም፣ የተሻለ ነው። ይችን የመሰለች እንግዲህ ደግሞ ሱፍራ አንድ መቶ ብር ነው ዋጋው፣ አንድ ሜትር ናት። እሷንም ገዝቸላታለሁ ማለት ነው። እና ይህን ይመስላል ሀባይቢ። በቃ መጅልሱ ጋር ራሱ ያምራል፣ እንደዚህ ጣል ሲደረግ ለምግብም ያምራል ማለት ነው።